እንደውም ደስተኛ ላድርጋት ነው የሚፈልገው። አይትዬ አትጩ። ወደ ቤት ለመግባት ግዴታ ማስፈቀድ አለብን። አባቱ ቤት ነው ያለው። ይሄ አንቺ ምን ልትሰሪ መጣሽ? ወንድ ልጅ የፈለገ ቢወድሽ ከእናቱ በላይ

በቃሽ ይበቃሻል። ከዚህ በላይ ምንም እንድታቂ አልፈልግም። ሌላ ያልነገርሽኝ ማማል ቅምጥል ጥሩ ልጅ ናት። እናትሽን የገደለችው እሷ ናት ይሏታል፣ ግን እሷ አንድ ቀን በክፋዊ ማየታኛ አታቅም። ሌላ ታሪክ። ቆይ ቅምጥል ከማን የተወለደችው? ከሚስቱ ከሚስቱ። እኔን ከቤት ካስወጣኝ በኋላ ወዲያው ሚስት አገባ፣ ግን ብዙም ሳትቆይ ሞተች።

ዳይመንድ የሰዎችን ኬስ ከማወልቅ የአባቴን ንብረት ሂጅ ብጠይቅ ይሻለኛል በማለቱ ወደ ክፍለ ሀገር አምርቶ ነበር። እናም በዛሬው ዕለት ገንዘቤን ወይም ደግሞ መሬቴን ካልሰጣችሁኝ የተዘጋ ፋይል እከፍታለሁ በማለት አስጨንቋቸዋል። ሊባቡሬን ለመርዳት ደፋ ቀና እያለች ትገኛለች። እናም በዛሬው ዕለት ድሌ ቀናት ይመስላል። አሁን ስለ እናቱ አሪፍ መረጃና ማስረጃ አግኝታለች። ስለ ባቡሬ ማንነት ግልጽና ፍንትው አድርጋ ሳይታናለች። አደይ ዴብን በኔ የተነሳ የምታፍር ከሆነ መንገዱን ጨርቅ ያርግልህ መሄድ ትችላለህ፣ ያለዛ በኔ ማታፍር ከሆነ እውነቱን ተናገርና እንቀጥል በማለት እውነት እውነቱን አውርተዋለች። አደዬ በአንቺ ምንም አላፍርም፣ አድርግ ያልሽኝን ሁሉ አደርጋለሁ ብሏታል። ፍቅር ከአደይ ላይ የተጫወተችውን ካራክተር ከሮማን ላይ ለመድገም እየተንደረደረች ነው። ሮማን ግን እጇን ምሰት ሴት አይደለችም። ሰላም ጤና ይስጥልኝ፣ አድማጭ ተመልካች፣ የቻናል ቤተሰቦች እንደምናላችሁልኝ። የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልሁኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልሁኝ ተወዳጅ ከገጠር እስከ ከተማ ግልጽና ፍንተው አድርጎ የሚያሳየውን ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባቡሬ እናት ወደ አባባ ቤት አምርታ ነበርና ልጄን የት ነው ያደረስከው በማለት ጉሮሮንም አንቀው ነበር አንቺ አሁን ያበድሽ መስለሽ አንቺ አውቆ አበድ ከቤቴ ውጭልኝ እሷ ደግሞ በፍጹም ነው የማልወጣው ብቻ አንገት ለአንገትም ገጥሞ ነበር ስለበደሏና ስለበደሉ ባንተ ጥፋት ነው ባንቺ ጥፋት ነው እየተባባሉ አንገት ለአንገት ገጥመዋል ሊም ቃል በገባችው መሰረት የባቡሬ እናት ወደ ሰውዬው ቤት ስትገባ ስላየች ተከትላም ትገባለች። በገባች ሰዓት ታዲያ ያየችውና የሰማችው ነገር እንቆቅልሽ ሆኖባታል። ብቻ እየተመለከተቻቸው ነው። እነሱ ስለ ባቡሬ በደንብ እያወሩ ነበረ። እሷን በመሃል ገብታ እየገላገለች ነው። ያለውን ነገርም አንድ ባንድ ሰምታለች ቡሬናት ከቤት ተቀምጣ አልወጣም ብትልም ሰውየው የውልሽ ሽነዝ ላይ ሆነሽ ከጠበቅሽው ጥሩ፣ ስለዚህ አንድ በት የለሽም፣ እንደፈለግሽ ማድረግ ትችያለሽ ስላትም ልጅሽ ሲመጣማ እንዲሆኜ ቆሽሽ አልቆየውም፣ ስለዚህ ወጣለው በማለት ቤቱንም ጥላት ትወጣለች። እናም ከሊሊ ጋር ያለውን ነገር አንድ ባንድ ነገረቻት። ቀጠል አድርጋም እንግዲህ በረከቴን የወለድሁት ከሰውየው ነው። ሰውየው ግን በጎረቤት ጠረጠረኝ። እኔ ግን ታማኝ ሚስቱ ነበርሁኝ። እና በዚህ ሰዓት ንግዴቶችን ተበሳጭቼ ስለነበረ በዛን ሰዓት ተጣላን። እሱም እንግዲህ ከውጭ ላይ ያስወጣኝ። እኔም ልጄ ሲራብብኝ ወደ ጎዳና ወይም ደግሞ ወደ ሴተኛ አዳሪ ወጣው ትላለች። ቅምጥልም እህቱ እንደሆነች ብቻ በእናት ስለማይገናኙ አባታቸው ግን ተመሳሳይ እንደሆነ እሷን ከፈታና ወደ ጎዳና ካስወጣት በኋላ ሌላ ሚስት አግብቶ ቅምጥል እንደወለዳት አንድ ባንድ አስረድታታለች። እሷን ማወቅ ያለባትን ነገር በደንብ ሰምተዋለች። ና ደይ ሶፋ ላይ ነበሩና ስለተፈጠረው ነገር እየተናገረች ነው። እንዴት ነው ከዴብ ጋር ያላችሁ ግንኙነት? በማለትም ጠይቆ ነበር። ሰሞኑን ለእናቱ መናገር ፈርቷል። ግን ደግሞ ወንድ ልጅ የፈለገ ቢወድሽ ከእናቱ በላይ ሊወድሽ አይችልም። ስለዚህ ሊሊ ያለችውንም አትስሚ፣ ራስሽን አዳምጪ። አስፈላጊ ከሆነ እኔ ዴብን እጠይቅልሻለሁ በማለት ዴቦድን ሊሊ ቤት አደይን ፍለጋ ሲያመራ ነበር ነበርና በዚህ ሰዓት ታዲያ ሊሊታ አገኘዋለች። አደይን ግን ምን አድርገሃት ነው? ሰሞኑን በጣም ድብር ብሏታል። ከእኔ ቤት ነው ያለችው። ስለዚህ ለምንድን ነው የምታስከፋት? ያ ሁሉ ግርግር ለዚህ ብቻ ነበር በማለት ቆጣ ብላም ትነግረዋለች። እንግዲህ ያለውን ነገር አትፈቻለሁ፣ በጣም ይቅርታ በማለትም ነገሮችን አጠፋፍቷቸዋል። አደይ ከባቡሬ ጋር ቆይታ ባቡሬ ምስኪ ማዘሯን አይቻት ለምጣሊ ሊን ብቻዋን ነው ወጣች በማለት ጥሏትም ወጦ ነበር። በዛ ታዲያ ትንሽ ደቂቃም ሳይቆይ ዴቭ መጦ ነበር። ቢዴብዬ እንዴት ነህ በማለት ሰላምታ ከተለዋወጡ በኋላ ቀኔና ያንተ ነገር እንዲሆነ መቀጠል ያለበት ምን ሆነህ ነው በማለትም ጠይቆ ነበር። አደዬ አስከፍቼሻለሁ ለካ በጣም ይቅርታ በማለትም እሱ የወትሮ ፍቅሩን አሳይቷታል። እኔ በጣም ታፍርብኛለህ ስላለው ነገር ለምን ለቤተሰብ አልተናገርህም? መጀመሪያ ስለምን አታወራም ነበር? ምን ችግር አለው? ካልፈለግክ ደሞ መሄድ ትችላለህ፣ መተው ትችላለህ፣ አላስገድድህም። ሰክረህስ ያሳየህኛክት ደስ አይልም በማለት ያለውን ነገር ፍርጥ አርጋ ትነግረዋለች። ገበን ቤተሰቦች ስላንቺ ሰራተኝነት እንዲያውቁ አልፈልግም። በኋላ አብረን ስኖር ስላንቺ አመለካከታቸው የወረደ እንዲሆን አልፈልግም። ለዛ ብዬ ነው እንጂ በአንቺ ምንም ነው የማላፍረው። ስለዚህ አሁን ማወቅ ያለባቸው ነገር ካለ ያውቃሉ፣ እታለምን መስማት ካለባት እናገራለሁ፣ በማለት በሳውም ተስማምታለች። ዲና ተቆፈቆፈች እና በሩ ከተከፈተላት በኋላ ወደ ሳሎን ለመሄድም ቸኩላ ነበር። አዲያ አሹ አትግቢ አለም ስላልፈቀደችልሽ ዛሬ ልትገቢ አትችይም ቢላትም እሷ ግን አሻፈረ ብላ ነበር። ከገባች በኋላ ሮማንን ነይ ካለቻት በኋላ ምግብ ልስራላችሁ ትላለች። ምግብ አንፈልግም፣ አንቺ የሰራሽውን ምግብ ስለማልፈልግ ጠረጴዛው ቆሽሿል፣ እሱን አጽጂው ትላታለች። ሮማንም አይ አልቆሸሸም በማለት ቀጥ ትላለች። አሁን ይህን ቆሻሻ በደንብ አጸዳጅ እና ከኔ ቤት ይዤሽ ሄዳለሁ ከኔ ቤት ትንሽ ቆሻሻ ስላለ ታጸጃለሽ። እሱን ነገር እንዳታስብ ይው ትላለች። ሮማን አንቺ የሚያስፈልግሽ ገንዘብ ነው በማለት በጉጉቷን ብር ሸጉጣላት ነበር። ታዲያ ይህን ያየች ሮማን በጥፌም አከናንባታለች። ሮማንም ድጋሚ እንዳይደገም ይህን ቆሻሻ ብርሽን ወስደች ጭንቅላትሽን ጥረጊበት እያለች እጅ ለእጅ ተያይዘው እያለ አሹም መጥቶ አንዳንድ ነገሮችን ይሰነዝራል። ቅምጥል መጠል ከኪንጎ ጋር ያላትን ግንኙነት ለአደይ እናት አንድም ሳታስቀር ግልጽ አድርጋ ነገረቻት። ያላቸውን ግንኙነትና እንዴት እንደምትወደው ብቻ ባልና ሚስት ነን በማለት ነገሩን አፍርጠዋል። ኪንጎም እማዬ ውሸቷን ነው ባልና ሚስት አይደለንም። እንግዲያማ እንደ ከተሜው ፍቅረኛ መሆናችሁ ነው በማለት እማዬ አንድ ባንድ እያወራችሁ ነው። እንደዛ ከሆነ ካፈቀረች ለምን አትጋቡም? እሷ ለአንተ አንተ ደግሞ ለእሷ ግዴታ ነው። ስለዚህ እናንተ መጋባት አለባችሁ በማለት ትደመድማለች። ሁሌ የባቡሬን ጉዳይ በቀኝ በግራ እያጣደፈችው ትገኛለች። ሁሌ አልፈታለት ያለውን የእንቆቅልሽ ጥያቄ ዛሬ ላይ የተፈታለት ይመስላል። እንግዲህ ቅድም ስትጣላ ነበርና እሷን ከሸኘቻት በኋላ ወደ አባባ ቤት ዙራ መጣም ነበረ። አባባ ጋር በሚገባ ተዋውቃለች፣ ብቻ የባቡሬ ጓደኛ እንደሆነች አባባም በጣም ወዷታል። ሁሉም በጨዋታዋ መካከል፣ አባባ ግን የባቡሬ እናት ምንህናት በማለት በግልጽም ጠይቀው ነበር። ምን የማይደለችም ብቻ ግን እንተዋወቃለን በማለት አንዳንድ አንድ ፍንጮችንም ሰጣለች። ምንድነው ትውውቃችሁ? አንቺ ል ምን ለማለት ፈልገሽ ነው? ሴትየዋ እንደዛ ብላ ነግራሽ ነው ወይ የምታፋጥጭኝ በማለት ነቄም ብሎ ባታል። በፍጹም ግን የባቡሬ ነገር አሳስቦኛል ትለዋለች። ቲና ወደነ ታለም ቤት ሳይፈቀድላት ገብታ አንዳንድ ችግሮችን ለመፍጠር ብትሞክርም ታለም ግን መስሚዋ አጥጥ ነው። አሁን ለሰራተኛ ያላት አመለካከል በጣም አሪፍ ስለሆነ ምንም ነገር ቢነግሯት መረጃ ካላገኘች በደንብ አትሰማቸውም። እናም ቲና እንዴት ነሽ ብላ ሰላምታ ከጀመረችላት በኋላ እስካሁን እኮ ምግብ አልሰጠችንም፣ እንግዲህ ካሹ ጋር ወርዳ ነበር ከእሱ ጋር የተጫወተች ስራውን ሁሉ ትተዋለች በማለት ከፍቅር ጋር ሲያቃጥሩላት ነበር። እንግዲህ እሷም ተጠራቻት በኋላ ለምንድን ነው ምግብ ማታመጭ በማለትም ጠይቃ ነበር። ሮማን የማፈፍ አድርጋ ምግብ ላቅርብ ስላትኮት ና አልፈልግም ስላለች ነው ታለም በማለት እውነቱን ትናገራለች። ይና ማፈፍ አድርጋ እኔ እሷ ያጨማለቀችው ምግብ በፍጹም አልበላም ለዛ ነው በማለት አንዳንድ ነገሮች ትላለች። ይህን የሰማችሁት ዓለም ታዲያ ክፉኛ ተናደደች። ድጋሜ እዚህ ቤት እንዳትመጪ መጫወት ካለባችሁ ፍቅር ባለሽበት ትምጣ እንጂ አንቺ ከዚህ ቤት እንዳትረግጅ በማለት በስጨት ብላም አስጠንቅቃታለች። አቡሬ እናቱን በደንብ ይቅርታ ጠይቋታል። እናቴ አንቺ ባደረግሽልኝ ይልክ እኔ አላደረግኩልሽም። ስለዚህ ባክሽን ይቅርታ አድርጊልኝ በማለት በርከክ ብሎም እየለመናት ነው። እሷ መጀመሪያ ማመን አልፈለገችም። ብቻ ግን በምን ልመንህ? እንዴት አድርጌስ ልመንህ? አንተ ብዙ ነገር ያለህ ልጅ ነህ። ስለዚህ እንዲህ በቀላሉ አታጭበረብረኝም በማለት ስትከራከረውም ነበር። ይህን የተመለከተው ባቡሬ እንደምንም አልና በቃ መረጃ ማስረጃ ያለችውን ነገር ስለሰማ ከደረቱ ላይ ያለውን ጠባሳ አሳይቷታል። በጊዜው አዎ ልጄ በማለት ትቀርበዋለች። ድስስም አድርገው ነበር። መልሳ ግን ሸመጠጠች። አንተ ልጅ አይደለህም ብላም ታባርረዋለች። ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ የቀጠለውን ይዤላችሁ እስከምመጣ እስከዛው ቸር አምሹልኝ።